ሰላም ጤና ስጥልኝ። ኩብራትና ኩብራን የዩቲብ ቻነል ቤተሰቦች ለተማሪያም ፋርማሲስት ነኝ። ኩራን የዩቲብ ቻነል ቤተሰቦች፣ ይሄ ቻነል የተለያዩ የመድኃኒት አጠቃቀምና ከጤና የተያያዙ ጠቃሚ መረጃዎች የሚተላለፍበት ቻነል ነው። ሰብስክራይብ በማድረግ የዩቲብ ቻነል ቤተሰብ በመሆን በርካታ በርካታ አዳዲስ ነገሮች በዚህ ዩቲብ ቻነል ታገኛላችሁ። እስከ መጨረሻ አብራችን ቆዩ። ዛሬ እርግዝና ጊዜ የሚከለከሉ መድኃኒቶችን እናያለን። አብራችን ቆዩ። በመጀመሪያ አንዲት እርጉዝ እናት መድኃኒት ከመውሰዷ በፊት ወይም ደግሞ መድኃኒት ከመቋረጧ በፊት የጤና ባለሙያ ማማከር አለባት። ስለዚህ ዛሬ በአንደኛ የያዝኩት መድኃኒት የብጉር መድኃኒት አይሶትርቴን ነው። አይሶትርቴን በእርግዝና ጊዜ በጣም አደገኛ ነው። በሕፃን ላይ ከባድ ችግር ያመጣል። ስለዚህ በእርግዝና ጊዜ የምንወስዳቸው መድኃኒቶች ጥንቃቄ ማድረግ አለብን። ከመውሰድ እንቆጠብ። አስፈላጊ ከሆነና የህመሙ ችግር ከፍ ያለ ከሆነ እንደ አማራጭ አሉ። ለምሳሌ አይሶ ትሪቴን ካልወሰድን ምንድነው መሆን ያለበት? እነ ኢሪትሮማያሲን እና ቶፒካል ኢሪትሮማያሲን እና ክሊንዳማያሲን እንደ አማራጭ አሉ። እነሱ መጠቀም እንችላለን። በሁለተኛ የያዝኩት መድኃኒት ታሊዶማይድ ነው። ታሊዶማይድ ይህ መድኃኒት በእርግዝና ጊዜ በጣም አደገኛ እና በታሪክ ላይ ከባድ ተጽዕኖ ያለው መድኃኒት ነው። ይህ መድኃኒት ለካንሰር አንቲ ካንሰር ከዴክሳሜታ ስሆን ተቀላቅሎ ይሰጣል። ለስጋ ደዌ ያላቸው ሰዎችም ይሰጣል። ይህ መድኃኒት በእርግዝና ጊዜ በጣም ከባድ ከባድ ችግር የሚያስከትል መድኃኒት ነው። ስለዚህ መድኃኒታችን ከመውሰዳችን በፊት ከዶክተራችን ወይም ከጤና ባለሙያው ከፋርማሲው ማማከር አለብን፣ ሁሌ ማለት ነው። በሶስተኛ ደረጃ የያዝኩት መድኃኒት ባለፈው አንስቸው ነበር። የደም ማቅጠን መድኃኒቱ ዋርፋሪን ነው። ዋርፋሪን በጣም በጣም በእርግዝና ጊዜ ከተወሰደ በጣም በጣም ችግር የሚያስከትል መድኃኒት ነው። ምንድን ነው? በሕፃን ውስጥ ደም መፍሰስና የአእምሮ ጉዳት ሊያመጣ ይችላል። ስለዚህ በእርግዝና ጊዜ አትጠቀሙ። እንደ አራተኛ ያስኩት እነዚህ አንጆተንሲን ኮንቨርቲንግ ኤንዛይም ኢንሂቢተርስ የምንላቸው መድኃኒቶች እነ ኢናሎፕሪል እነ ሊስኖፕሪል ናቸው። እነዚህ መድኃኒቶች ለከፍተኛ የደም ግፊት ሕክምና የምንጠቀምባቸው መድኃኒት ናቸው። እነዚህ በተለይ በተለይ ከሁለተኛ ትራይሚስተር በኋላ ከተወሰዱ የኦርጋን ችግር ሊያመጡ ይችላሉ። ለህፃኑ የኩላሊት እና የእድገት ችግር ሊያመጡ ይችላሉ። ስለዚህ እነዚህ አንግቶንሲን ኮንቨርቲንግ ኢንዛይም እንኒ እነዚህ ኢናላፕሪልን በእርግዝና ጊዜ ከመውሰድ እንቆጠብ። ምንድ ነው ሁሌ ከ ዶክተር ወይም ፋርማሲስት ማማከር አለብን። ምንድ ነው የተሻሉ ወይም ደግሞ በእርግዝና ጊዜ መውሰድ የሚወሰዱ መድኃኒቶች አሉ፣ ሴፍ የሆኑ መድኃኒቶች አሉ። አሁን ለምሳሌ ለደም ግፊት በእርግዝና ጊዜ የሚወሰዱ መድኃኒቶች አንዱ ሚታይል ዶፓ አለ፣ ሌላው ደግሞ ኒፈዲፒንም ሴፍ ነው። ስለዚህ ከጤና ባለሙያ ማማከር አለብን። በአምስተኛ የያዝኩት መድኃኒት ዋልፐሪክ አሲድ ነው። ዋልፐሪክ አሲድ ብዙ ጊዜ ለኢፕሌፕቲክ ፔሽንቶች የሚጥል ህማም ላለባቸው ላለባቸው ሰዎች የሚሰጥ ነው። ወይም ደግሞ ባዮፖላር ዲስኦርደር የምንላቸው የሚሰጥ መድኃኒት ነው። እነዚህ መድኃኒቶችም ህፃኑ አእምሮ እድገት ችግር ሊያመጡ ይችላሉ። ስለዚህ እነዚህ መድኃኒቶችም በእርግዝና ጊዜ መወሰድ የለባቸውም። በዚህም ሴፍ የሆኑ ወይም ደግሞ በከፍተኛ ጥንቃቄ የሚወሰዱ መድኃኒቶች አሉ። እነ ከአርባማዘፒም ከአርባማዘፓም ለው ዶዝ ተደርጎ ዶዙ ተቀንሶ ሊሰጡ ይችላሉ። ስለዚህ ከጤና ባለሙያው ማማከር አለብን። ሌላው በተጨማሪ ሁሉም አይደሉም ግን የተወሰኑ አንቲባዮቲኮችም የሚከለከሉ በእርግዝና ጊዜ የሚከለከሉ አሉ። ለነ ቴትራሳይክሊን እና ክሎሮምፎኒኮል። እነዚህ ቴትራሳይክሊን የህፃኑ አጥንትና ጥርስ እድገት ላይ ችግር ያመጣሉ። ስለዚህ በተለይ በሁለተኛ ትራይ ሚኒስተርና በጡት በማጥባት መወሰድ የለባቸውም። እነዚህ ክሎሮን ፎኒኮል የምንላቸው በኢንጀክሽን አለ፣ በአይድሮፕ አሉ። እና እነዚህ ለክሎሮም ፎኒኮል ወይም ካፍ የምንላቸው ለታይፎይድ ይሰጣሉ፣ ለኮሎሪያ ይሰጣሉ። ለአይ አዝ አይ ኢንጀክሽን አሉ። ስለዚህ እነዚህ መድኃኒቶችም በህፃኑ ላይ ምንድን ነው ግራጫ ከለር ብቻ የመምሰል ህፃኑ ብቻ የመምሰል ቴንደንሲ ያመጣሉ፣ ችግር ያመጣሉ፣ የደማንስ ችግር ያመጣሉ። ስለዚህ አንዲት እርጉዝ እናት ወይም ደግሞ የምታጠባ እናት እነዚህ ቴትራሳይክልና ፎኒኮል መውሰድ የለባትም። ሴፍ የሆኑ አንቲባዮቲኮች እና አሞክሳስልኝ ሌሎች አማራጭም አሉ ስለዚህ እነሱ ነው መውሰድ የምትችለው። ሌላ በተጨማሪ ስድስት እንደ ሰባተኛ ያነሳሁት እነዚህ ናንስትሮይዳል አንቲ ኢንፍላማቶሪ ድራግስ የምንላቸው እነ አይቡፕሮፊን ናቸው። እነዚህ በእርግዝና በመጨረሻ አካባቢ ከተወሰዱ የህፃኑ ልብና ኩላሊት ጉዳት ሊያመጡ ይችላሉ። ስለዚህ እነዚህ አዝ አንቲ ፔይን በራሳችን ከመውሰድ እንቆጠብ። ሁሌ የተሻለውን ወይም ደግሞ ሳይድ ኢፌክቱ ለስ የሆነ ሪኮመንድ እንዲደረግ እንድንወስድ የጤና ባለሙያው ማማከር አለብን። አሁን ለምሳሌ አይብሮፊን ከመውሰድ ፓራስታሞል መውሰድ ይሻላል። ስለዚህ የጤና ባለሙያችን ሳናማክር ማንኛውም መድኃኒት መውሰድ የለብንም። በስምንተኛ ደረጃ የያዝኩት እነዚህ ሰርቴን አንቲካንሰር ድራግስ ወይ ደግሞ ሳይቶቶክሲን ድራግስ የምንላቸው ናቸው። እነዚህ መድኃኒቶች ፈጣን የሚከፋፈሉ ሴሎችን ያጠፋሉ። ስለዚህ በእርግዝና ጊዜ ከተወሰዱ እጅግ አደገኛ ናቸው እና በተለይ በተለይ በተለይ በፈርስት ትራይሚስተር መወሰድ የለባቸው። እዚህም ያው የተሻለ ሪስክ ያላቸው መድኃኒቶች አሉ። ስለዚህ የጤናው ባለሙያው ማማከር አለብን። ሌላው ዘጠነኛ የያዝኩት መድኃኒት ኮዴን ነው። ኮዴን ብዙ መጠን ከተወሰደ ትንፋሽ የማጣት ችግር ሊያመጣ ይችላል። ኮዴን ብዙ ጊዜ የህመም ስሜት ሲሰማን አዝፔን ኪለር ከኦፕሬሽን በኋላ ይሰጣል። ድራይ ወይም ደረቅ ሳል ለደረቅ ሳልም ይሰጣል። የሆነ ብቻ ካር አክሲደንት ከባድ የሆነ ጉዳት ሲኖረን አዝ አንቲፔን ይሰጣል። ስለዚህ ይሄ ኮደን ኮዴን አንድ አዲክሽን አለበት ድራግ አዲክሽን አለበት። በተጨማሪ ደግሞ እነዚህ ምታጠባና እርጉዝ እናት ከወሰደች የትንፋሽ እጥረት ሊያጋጥም ይችላል። ስለዚህ እርጉዝናት ኮዴል መውሰድ የለባትም። በአጠቃላይ እርጉዝና የምታጠባ እናት ማንኛውን መድኃኒት የጤና ባለሙያ ሳትጠይቅ መውሰድ ወይም ደግሞ ማቆም የለባትም። በእርጉዝና ወቅት የምታጠባ በምታጠባበት ጊዜ የሚወሰዱ መድኃኒቶች ጥንቃቄ ያስፈልጋል። የእናት ድህንነት የልጁ ድህንነት ነው። ስለዚህ ሁሌ ጤናችን ራሳችን እንጠብቅ፣ የጤና ባለሙያ መጠየቅ አለብን። በራሳችን ገዝተን እነዚህ ኦቲስ የምንላቸው ድራጋዎች በራሳችን ገዝተን የምንጠቀማቸው ዲቴይል ኢንፎርሜሽን በደንብ በደንብ ጠንቅቀን ማወቅ አለብን፣ ሁሌ በተለይ በተለይ በእርግዝናና በጡት በምናጠባበት ጊዜ ማለት ነው። ሁሌ እንደሚላችሁ ይህ ለትምህርት ግንዛቤ የቀረበ ነው። ለግል ሕክምናችን በአቅራቢያችን ያለ የጤና ባለሙያ ወይም ዶክተር መጠየቅ አለብን። እንዲህ ያሉ የጤና ቪዲዮዎች እንዲያገኙ ቻናሉ ሳብስክራይብ ቪዲዮው ላይክ ለጓደኛ ለዘመድ ሼር በማድረግ በማድረግ ማድረግን አትርሱ። በሚቀጣይ ቪዲዮ እስከምንገናኝ በጉጉት እጠብቃችኋለሁ። እንዲህ አይነት ኢንፎርሜሽኖች እንድትሰራላችሁ የምትፈልጉት በኮመንት ሴሽን ላይ አስቀምጡልኝ። ለእኔ ያላችሁ ኮመንትም ያው እንድትሰጡኝ ማለት ማስተካከል ያለብኝ ነገር እንድትሰጡኝ ጥላለውኝ። ያው የነገ ሰው ይበልን ቸር ያቆየን። አመሰግናለሁ።